ይቅርታው ከልብ የመነጨ ነው ወይ? የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ። ፍጡር ቤዛ ሊባል አይችልም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ተማሪዎች ወይም ታዳሚዎች ድንግጥ ሲሉ፣ ግራ ሲገባቸው እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግቱ። ቤዛ ልጇ ነው። ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ፍጡራን አብርሃም ቤዛ መባል ይችላሉ፣ ይችላል፣ ይስሐቅ ይችላል፣ ያዕቆብ ይችላል፣ ዮሴፍ ይችላል፣ ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆነው? ቀራኑ የተሰቀለው ብለን አናቅም። አታታሉ። ህዝቡን፣ አታወናብዱት ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው፣ ግን ቤዛ የሚለው ቃል ማርያም ለሌሎች መጠቀም የለበትም መዋል የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባ ነው ሌላ ማንም ቤዛ ከተባ ነው የኢየሱስን ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ ባዕድ ነው አምልኮ ጣዖት ነው ይላሉ። ነው ወይ ግን? በዚህ መልኩ አቡነ ገብርኤል ይቅርታ እንዳልጠየቁ፣ ብዙ አቡነ ገብርኤል ልናነሳላቸው የፈለግናቸውንም ጥያቄዎች ሊቀበሉን አልፈለጉም። የራሳቸውን ሀሳብ ከገለጹ በኋላ ጥያቄ ያለ ባልን ሰዓት ጥያቄ መቀበል እንደማይፈልጉ ገልጸውልን ከካሜራ ፊት ወጥተውብናል። ቅዱስ ገብርኤል ሳይሉ ገብርኤል ብለው ሚካኤል ብለው እንደ ስራ ባልደረባ ወይም እንደ ጓደኛ አድርገው የተናገሩት ሚካኤል ቤዛ መሆን አይችልም፣ ገብርኤል ቤዛ አልሆነም፣ አብርሃም ቤዛ አልሆነም፣ የትኛውን ፍጡር ቤዛ አልሆነም። እነሆኝ የጌታ ባሪያ እንደ ቃልህ ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድኅነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ። ኦ ፍጡነ ረድኤት ሩፁተ ነፋስ አውሎ ለዘይጼውዐከ በኵሉ ጊዮርጊስ ቅረብ ለምሕረት ወተሰሐብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን፣ አሰሮ ለሰይጣን አጋዞ ለአዳም ሰላም፣ መእዜሰ ኮነ ፍስሐ ወሰላም። በሀገር ውስጥና ከሀገር ውጭ የምትገኙ የክርስቶስ ቤተሰቦች ስንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ እንዴት አለፈ? እኛ ጋር ሰላም ነበር። እግዚአብሔር አምላካችን የደስታ የሰላም የፍቅር የበረከት በዓል ያድርግላችሁ፣ አሜን። እንግዲህ ዛሬ አጠር ያለ መግለጫ ወይም ደግሞ አጠር ያለ ማብራሪያ ነው ይዤ የመጣሁት። እንግዲህ ሁልጊዜ የሆነ ፋሲጋ በዓል ሲመጣ የልደት በዓል ሲመጣ የደብረታቦር በዓል ሲመጣ፣ በቤተ ክርስቲያናችን ዙሪያ ወደፊት አንድ ትልቅ በዓል ሲታሰብና ዝግጅት ላይ ሲኮን ሲመጣ ከሃይማኖት አባቶችም ወይ ከሌላ አካላት ትልቅ መልእክትና አጀንዳ አዘል የሆነ ነገር ተደግሶ ይጠብቀናል ማለት ነው። ይኸውም ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት በዓል በምናከብርበት ዕለት አባታችን ብፁ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በፍኖተ ፅርቅ ማህበር ላይ ሄደው በአንድ አዳራሽ ላይ የሰበኩት ስብከት ሁላችሁም ታውቁታላችሁ። በዛ ስብከት ዙሪያ አንድ ቪዲዮ ለዛሬ አዘጋጅቼ ነበረ። ነገ ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታው ነገር ግን ትናንትና ማታ ደግሞ በሌላ ሚዲያ መግለጫ ይቅርታ የሚል መግለጫ ሲሰጡ የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውድ ውጭ ያኛው ሌላ ይሄኛው ሌላ እንዳይሆን ሁለቱን ሊያስማማ የሚችል በሁለቱም ቪዲዮ ላይ ያየሁትና የተመለከትኩትን መልእክት ለእናንተ ይዤ መጥቻለሁ ማለት ነው። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ተጋብዛለሁ። አባታችን አቡነ ገብርኤል ፍኖተ ጽርቅ ላይ ሄደው በዕለተ ዓርብ ያን ትምህርት የሰበኩበት ምክንያት ምንድን ነው? አንድ ሊቀ ጳጳስ አምሳ አንድ ደቂቃ በስቅለት ዕለት ሕዝበ ክርስቲያኑ በሙሉ በቤተ ክርስቲያን ማቅ ለብሶ እየወደቀ እየተነሳ የክርስቶስን መሰቀልና የክርስቶስን መሞት የክርስቶስን ወደ ከርሰ መቃብር መውረድ እያሰበ እየወደቀ እየተነሳ በሚሰግድበት ዕለት አንድ ጳጳስ ፍኖተ ጽርቅ ማህበር ላይ ሄዶ ማስተማር ተገቢ ነው ወይ? አንድ ማህበር ላይ በአዳራሽ ሄዶ ማህበሩ ሕጋዊ ህልውና የሚኖረው ሕጋዊ አይሁንም ብቻ ግን፣ በአንድ አዳራሽ ሄዶ ማስተማር ተገቢ ነው ወይ? በዕለቱ ካልሆነ ይሄ ስብከት የተሰጠውና የተሰበከው ሐሙስ ዕለት ነው ወይ አርብ ዕለት ነው ወይ ወይስ ወደ ኋላ ሰኞ ማክሰኞ ለት ነው ወይ? ይሄ ትምህርት ተሰጥቶ ተቀርጾ ተዘጋጅቶ ኤዲት ተደርጎ በስቅለት ቀን እንዲለቀቅ የተደረገው ምንድን ነበር ሐሳቡ? ምንድን ነበር መልእክቱ? እመቤታችን ቅድስተ ቅዱሳን ነጽህተ ንጹሐን ድንግል ማርያም ነይነ የምዬ ማርያም ቤዛ ንሻሉ ላለም አትባልም፣ አይባልም። ፍጡር ቤዛ ሊባል አይችልም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግቱ አብርሃም ቤዛ ሊሆን አይችልም ይስሐቅ ቤዛ ሊሆን አይችልም አልሆነም ገብርኤል ቤዛ ሊሆን አይችልም ሚካኤል ቤዛ ሊሆን አይችልም ድንግል ማርያምም ቤዛ ልትሆን አትችልም አትባልም ማለቱ የእመቤታችን የቅድስት ድንግል ማርያም ቤዛ መባል ለክርስቶስ ክብሩን ቀንሶበታል ወይ? ክርስቶስ ለነዛ አባት እመቤታችን ክብሬን ተጋፍታኛለች፣ እናቴ ክብሬን ተጋፍታኛለች፣ ቤዛ ልትባል አትችልም፣ አስተላልፍ፣ አስተምር ተብሎ ለነዛ አባት መልእክት መጥቶላቸው ነው ወይ? እንደውም ታዳሚዎቻቸው አይታችሁ ከሆነ በአዳራሹ ውስጥ ያሉት ተማሪዎች ወይም ታዳሚዎች ድንግጥ ሲሉ ግራ ሲገባቸው እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው፣ አትደንግቱ፣ ቤዛ ልጇ ነው ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። አይዟችሁ፣ አይዟችሁ ትክክል ነው፣ አትደንግጡ፣ አትፍሩ ብለው የእመቤታችን የድንግል ማርያም ስም መንጠልጠል ሳያሳስባቸው እዛ ያሉት ተማሪዎች ድንጋጤ አሳስቧቸውና ትኩረታቸውን ስቦት አይዟችሁ፣ አትደንግጡ ብለው ሲያጽናኗቸው ነበር። ከመጀመሪያ ጀምሮ ይሄን ሲናገሩ በስህተት አይደለም በደንብ አድርገው አስበውበት ተዘጋጅተውበት አጀንዳ አድርገው ርዕስ አድርገው ነው ይህን ትምህርት የሰጡት ማለት ነው። ማህበሩስ ማን ነው? ማህበሩ ማን ነው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንግዲህ ከዚህ በፊት በባለፈው ላይ እንደ አጠቃላይ ሕዝበ ክርስቲያኑንና የሶሻል ሚዲያ ተጠቃሚዎችን መምህራኖችን ጭምር ሊቃነ ጳጳሳት፣ መምህራን፣ ዘማሪያን ዚህ ማህበር አዳራሽ ላይ ሄደው በማስተማራቸው በመዘመራቸው፣ ቡራኬ ቃለ መዳን በመስጠታቸው ሁሉም እስከ ጳጳሳት ድረስ ያሉት በቦታው ላይ የተገኙ አካላቶች በሚዲያ ሲወቀጡ ነበረ ሲሰደቡ ነበረ የዚህ ማህበር ጉዳይ በምን ተፈቶ ነው ይቅርታ ጠይቆ ነው ወይስ ችግሩ ከስር ከመሰረት ታይቶ ጠርቶ ነው ይሄ ጥያቄ ባለበት ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን ኤኦቲሲ ቴሌቪዥን ለፍኖተ ጽድቅ ማህበር አየር ሰዓት ሰጥቶት በዛ ማህበር ውስጥ የሚካሄዱ ፕሮግራሞች በኤኦቲሲ ቴሌቪዥን እየተላለፉ ነው ስለዚህ ኢኦቲሲ ቴሌቪዥን መስራት ያለበትን እንደ ሚዲያ ሰርቷል። ለህዝበ ክርስቲያኑ መተላለፍ ያለበትን መልእክት አስተላልፏል። ጠቃሚ ጠቃሚ የሆኑ መልእክቶች በየቦታው የሚተላለፉ በየቦታው የሚፈጸሙ በየጸበል ቦታ የሚደረጉ ገቢረ ተአምራቶች እንዲለቀቁ ፍቃድ ሲጠየቅ ማስታወቂያ ሲሰጥ የማይለቅ ሚዲያ ነው። ስለዚህ ዛሬ ላይ ግን የፍኖተ ጽርቅ ፕሮግራም አየር ሰዓት ተሰጥቶት፣ እኛም በነገራችን ላይ ኤልሻዳይ ኦርቶዶክሳዊ ሚዲያ አየር ሰዓት ጠይቀናል። ብዙ ዶክሜንቶችን ይዘንም ቀርበናል። ነገር ግን ሊፈቀድልን አልቻለም። ከዚህ በፊት ለፍኖተ ጽርቅ ማህበር አየር ሰዓት የተሰጠበትና የተፈቀደበት ምክንያት ምንድን ነው? ይሄ በአጭር ሰዓትና በዚህ ቪዲዮ የሚገለጽና የሚብራራ አይደለም። ነገር ግን እነዚህ አባት እዛ ቦታ ላይ ሄደው ማስተማራቸው ተገቢ ነው ወይ ማህበሩ ለቤተ ክርስቲያን ያለው ህልውና ቤተ ክርስቲያን ያለው አክብሮት፣ በቤተ ክርስቲያንና በሕዝበ ክርስቲያኑ መካከል ያለው ማህበሩ ያለው ተቀባይነት ምንድን ነው? ከዚህ በፊት ያለው ብዥታ ሳይጠራ እንደገና ደግሞ እነዚህ አባት ሄደው እዛ መስበኩ አስፈላጊና ተገቢ ነው ወይ? ወይስ እነዚህ አባት ማህበሩ ላይ ያለውን ማህበሩ የሚፈጥረውን ጫጫታና ዋይዋይታ ከዚህ በፊት አልሰሙም፣ አያውቁም? ምንድን ነው ሀሳቡ? ይሄ በደንብ ምርመራ ያስፈልገዋል፣ ትኩረት ያስፈልገዋል። ስለዚህ እነዚህ አባት እመቤታችን ቅድስት ድንግል ማርያም ቤዛ ልትሆን አትችልም ብለዋል። ከዛ በኋላ መምህራኖች በሀገር ውስጥም ከሀገር ውጭም ያሉ መምህራኖች በዚህ ጉዳይ እየተወያዩ ህዝበ ክርስቲያኑን ለማረጋጋት መልስ ለመስጠት በደንብ ሲሞክሩ ቆይተዋል ሰንብተዋል። እርግጥ ነው በደሙ በተደረገ ቤዛነት ምንድን ነው የሚጠብቀው? እግዚአብሔር ለመጸነስ እነሆኝ የጌታ ባሪያ እንደ ቃልህ፣ ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ተገቢ የሆነ ምላሽም ተሰጥቷል። ለእኛ ለኦርቶዶክሳውያኑ ለምናምነው መልስ ተሰጥቷል ብለን ነው የምናምነው። ስለ እመቤታችን ስለ ቅድስት ድንግል ማርያም ቤዛዊት ዓለም መሆንና መባል አንድም መምህራን ተነስቶ መልስ ባይሰጥም እኛ አንደናገርም አንደናበርም እናምናለን። ስለዚህ መምህራችን መምህር ቀሲስ ዶክተር ዘበነ ለማ ከሀገር ውጭ ሆኖ በደንብ በዩትዩብ ቻናሉ ላይ አይደለም፣ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ትቅርና አብርሃም ቤዛ እንደተባለ ሙሴ ቤዛ እንደተባለ በደንብ አንጠርጥረው በደንብ አመስጥረው አስረድተውናል። ፍጡራን አብርሃም ቤዛ መባል ይችላሉ ይችላል፣ ይስሐቅ ይችላል፣ ያዕቆብ ይችላል፣ ዮሴፍ ይችላል፣ ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆን? ቀራኒ ነው የተሰቅለው ብለን አናውቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። አሁን መስቀል ቤዛን ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለእኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድህን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ቃለ ሕይወት ያሰማልን። እንዲሁም ደግሞ እነ መምህር ዲያቆን ያረጋል አበጋዝም እነ ዲያቆን ሄኖክ ኃይሌም ብዙ መምህራኖች የቤተክርስቲያን ሊቃውንት ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው፣ ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መሆን የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ ባዕድ ነው አምልኮ ጣዖት ነው ይላሉ። ነው ወይ ግን? መጽሐፍ ቅዱስ ምን ይላል? ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው ይላል። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው። አይደለም፣ እንደዚህ አለ ተረዳጥ ነኝ ያሳየው አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም አይል ይሉት ይችላል። ቤተ ክርስቲያን አንዱ ቢስት ሁሉ ስለማይስት ብዙ ሊቃውንቶች ስላሏት የቤተ ክርስቲያንን ጡት ጠብተው ያደጉ መምህራኖች ለቤተ ክርስቲያኒቷ ጠበቃ በመቆም መልስ ሰጥተውናል። በቂ መልስ ነው። ስለዚህ አሁን አባታችን አቡነ ገብርኤል እንግዲህ በቅርብ የተሾሙ ሊቃነ ጳጳሳት መካከል አንዱ ናቸው። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሆነው የተመደቡ ናቸው። አሁን ደግሞ እነሱ ይቅርታ አዘል ያለው ሀሳብ በሚዲያ መስኮት ይዘው ትናንትና ብቅ ብለዋል። ይቅርታው ከልብ የመነጨ ነው ወይ? የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀዝ የተለያየ ትርጉም በመስጠት ሲያካሄዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግሁ እግዚአብሔር ይቅር በላቸው ለማለት እወዳለሁ። አዎ ይህንን ማየት ያስፈልጋል። ሁላችንም እናጠፋለን፣ ይቅርታ ጠይቀን እናውቃለን። ከዚህ በኋላም ይቅርታ እንጠይቃለን ስናጠፋ ነገር ግን ይቅርታ የጠየቁበት አግባብ ትክክል አይደለም። ቦታው ላይ የተገኙ ሚዲያዎች ደግሞ ተገቢ እንዳልሆነና ትክክል እንዳልሆነ በማየትና በመረዳት በሚዲያቸው ያስተላለፉት መልእክት አቡነ ገብርኤል በሀገር ውስጥም ከሀገር ውጭም ሆነው በሚዲያ ተቹኝ፣ ሰደቡኝ፣ መምህራኖችም ምዕመናኖችም እኔን ተችተውኛል ብለው ስለ ራሳቸው ክብር ገልጸው እንጂ ስለ መቤታችን ክብር ተጨንቀው አይደለም ብለው በቦታው ላይ የተገኙ በዚህ መልኩ አቡነ ገብርኤል ይቅርታ እንዳልጠየቁ። ብፁዕ አቡነ ገብርኤል ልናነሳላቸው የፈለግናቸውንም ጥያቄዎች ሊቀበሉን አልፈለጉም። የራሳቸውን ሀሳብ ከገለጹ በኋላ ጥያቄ ለበዓልን ሰዓት ጥያቄ መቀበል እንደማይፈልጉ ገልጸውልን ከካሜራ ፊት ወጥተውብናል። ስለዚህ አሁንም ብፁዕ አቡነ ገብርኤል ልንጠይቃቸው የሚገባው ጥያቄዎች አንደኛ እመቤታችን ቅድስት ድንግል ማርያም ቤዛ አትባሉም ያሉትን እንደወረደ የተናገሩት ቃል ትክክል ስላልሆነ ለዛ ይቅርታ፣ ቃል በቃል ይቅርታ፣ ትክክል ነው፣ እመቤታችን ቤዛ ትባል ነበር፣ እኔ ግን አትባልም በማለት ተሳስቻለሁ፣ ይቅርታ የሚል ቃል ነው ከሳቸው የምንጠብቀው። በዕለቱ በፍኖተ ጽድቅ ማህበር ላይ በስቅለት ቀን በዕለተ ዓርብ ተገኝተው ያስተማሩት ትምህርት ስህተት እንዳልሆነ መግለጽ የፈለጉበት መንገድ ሌላ ሆኖ እንጂ እመቤታችንን ለማቃለል ለማዋረድ ፈልገው እንዳልሆነ ደብረ ሊባኖስ እንዳደጉ በእመቤታችን ጸሎት በመቤታችን ታምር በመቤታችን ቃል ኪዳን እንደሚተማመኑ ለማንሳት ሞክረዋል። እኔ ከትምህርት ጀምሮ በመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ከሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታል እና ይቅርታ የጠየቁበት መንገድ ግን አሁንም ደግሞ ስተት ነው። ይቅርታ አልጠየቁም። ይቅርታ መጠየቅ ከፈለጉ ለሁሉም መልስ ይሆናል ብዬ የማምነውና የማስበው ነገር ምንድን ነው? እመቤታችን ቅድስተ ቅዱሳን ንጽህተ ንጹሃን ድንግል ማርያም ቤዛ ትባላለች አዎ ቤዛ ነች ለዓለም ቤዛነቷ ግን ከኢየሱስ ክርስቶስ ቤዛነት ጋር ልዩነት አለው ይሄ በዚህ ይሄ በዚህ ብለው ማስረዳት ከፈለጉ ግልጽ አድርገው ማስረዳት ይችላሉ ነገር ግን አሁንም ቢሆን እመቤታችን ቅድስተ ቅዱሳን ንጽህተ ንጹሃን ድንግል ማርያም ቤዛ ልትባል አይገባም ያልኩት ትምህርት ስህተት ነው ይቅርታ ጠይቃለሁ ብለው በሀገር ውስጥም ከሀገር ውጭም ላሉ ኦርቶዶክሳውያን እርሶንም ለሚመስሉ አባቶች ጳጳሳት ለቤተ ክርስቲያንም ለካህናትም ለዲያቆናትም እንደ አጠቃላይ በዚህ ትምህርት ስህተት ነው ብለው ለሚያምኑና ጥያቄ ለፈጠረባቸው ሁሉ ይቅርታ መጠየቅ አለቦት ድጋሚ። ምክንያቱም ይቅርታ የጠየቁት ደግሞ ንጹሐንን፣ የዋሃንን፣ ምስኪናንን ምንም የማያውቁትን ሳያውቁ ግራ ለተጋቡ ምዕመናን ብለው ነው ይቅርታ የጠየቁት። የማያውቁትማ ድሮም ስለማያውቁ አባት እስከሆኑ ድረስ እርሶ ከነዚህ አባት በላይ እውቀት የለንም ልናውቅ አንችልም ብለው የማያውቁት ሰዎች አልተናገሩም። የተናገሩት የሚያውቁት ስለሆነ ስተቶትን ያርሞት የፈለጉት ርእሶ ባለፉባቸው ትምህርት ቤቶች ያለፉ መምህራኖች ናቸው። ስለዚህ አሁን መጠየቅ ይቅርታ መጠየቅ ካለበት ስለ ራሶ ክብር ሳይጨነቁ ራሶትን ዝቅ አድርገው ይቅርታ ቢጠይቁ መልካም ነው። ቅዱስ ሲኖዶስ እንግዲህ ለሚያዝያ 21ን ይመስለኛል ምልዓተ ጉባኤ ጠቅላላ ስብሰባ ጠርቷል። በዛ ላይ ምን እንደሚወሰን ምን እንደሚተላለፍ የምናየው ነገር ይሆናል። አባታችን አቡነ ገብርኤል ግን ፍኖተ ጽድቅ ማህበር ላይ ሄደው ያስተማሩበትን አላማዎትን ጭምር ቢገልጹልን መልካም ነው። በሚዲያው ላይ ደግሞ ይቅርታ ለመጠየቅ በሄዱት ሚዲያ ላይ ምንም አይነት ጥያቄ ቢነሳውን ሎት መልስ መስጠት እንደማይፈልጉም ደግሞ የሚዲያ ባለሙያዎች ይህ በዛ አግባብ ገልጸዋል ማለት ነው። ጥያቄ መቀበል እንደማይፈልጉ ገልጸውልን ከካሜራ ፊት ወጥተውብናል። እንግዲህ በዛ አግባብ ገልጸዋል ማለት ነው። ከዛ ሲቀጥል ደግሞ እንግዲህ የሚዲያው መታገድ የሚዲያው መታገድ በደብዳቤ ተገልጿል። ሚዲያው መጀመሪያ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን መቼ መልካም ስነ ምግባር መልካም ስብዕና ኖሮት ነው ከቤተ ክርስቲያን የወጡ አገልጋዮችን እየሰበሰበ የሚያደራጅ ማኅበርና ድርጅት አይደለም ወይ? እንደ ሌሎች ቤተ እምነቶች የራሱን አዳራሽ አቋቁሞ ለይስሙላ ብቻ የስላሴን ስዕል፣ የመቤታችንን ስዕል አድኖ የቅዱሳንን ስዕል አድኖ አገልጋዮቹን መንፈሳዊ አለባበስ በማልበስ አገልግሎት የሚሰጥ ራሱን የቻለ ድርጅት ነው እና በሚዲያው የታገደበትስ ምክንያት በሚዲያው ላይ የተሰጠው አየር ሰዓት መቼ ጀምሮ አገልግሎት መስጠት እንደጀመረ ሳይታወቅ እንደገና መታገዱ ነው የታወቀው። እንግዲህ ኢኦቲሲ ሚዲያ አየር ሰዓት መቼ እንደሰጠው ሳይታወቅና ሕዝበ ክርስቲያኑ ሳያውቀው ነው ሚዲያው በኢኦቲሲ ሚዲያ ላይ ፕሮግራም እንደነበረው መርሃ ግብር እንደነበረው፣ በአሁን በዚህ ሰዓት አቡነ ገብርኤል ባስተላለፉት መልእክት አማካኝነት ሚዲያው ለጊዜው እንደተዘጋ ግልጽ የተደረገው ማለት ነው። ስለዚህ ይሄ ማህበር በየጊዜው ለህዝበ ክርስቲያኑ ጥያቄ በሚፈጥር ሁኔታ አገልጋዮችን እየወሰደ በቤተ ክርስቲያን አገልጋዮች የቤተ ክርስቲያንን ገንዘብ በሚበሉ ቤተ ክርስቲያንንና ህዝበ ክርስቲያኑን ግራ የሚያጋባበት ምክንያት ዓላማው ምንድን ነው? ይሄ ግልጽ ቢደረግ ከዚህ በፊት የነበረው ብዥታ በይቅርታ ነው የተፈተው ወይስ በህግ አግባብ ነው የተፈተው ወይስ ደግሞ በአስተምሮ ነው የተፈታው በምንድን ነው አባታችን አቡነ ገብርኤል በሚዲያ ከምትተቹኝ ለምን እኔን በግል አላናገራችሁኝም የሚል ቅሬታ ነው ያቀረቡት እርሶ ታዲያ እርሶ በሚዲያ መተቸቶት ቅር የሚያሰኝ ከሆነ የእመቤታችን ቤዛዊት አለም መባል በሚዲያ ከመውጣቱ በፊት ለምን ከአባቶችና ከመምህራኖች ጋር ይሄን ነገር ብናጠረው ይሄ ነገር ስህተት አለበት ብለው እርስዎ ለምን አባቶችን አላናገሩ? ሚዲያ ላይ ይዘውት ከመውጣቱ በፊት ለዛውም፣ ደግሞ ቤተ ክርስቲያኒቷን በማይወክል ሚዲያ ነው እመቤታችንን እንዲህ እንደ ቋንጅላ አንጠልጥለው የተናገሩት። ቅዱስ ገብርኤል ሳይሉ ገብርኤል ብለው ሚካኤል ብለው እንደ ስራ ባልደረባ ወይም እንደ ጓደኛ አድርገው የተናገሩት። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ምናልባት በዚህ ንግግሬ የሚከፋችሁ ቅር የሚላችሁ እህቶች ወንድሞች ልትኖሩ ትችላላችሁ። ስሜታዊ ሆኜ ስለምናገር ነው። ደሞኔ እውቀት የለኝም። እውቀት ያላቸው መምህራኖች የተናገሩትን ስተት ነው ያሉትን እኔም ደሞ እማቀውን ነገር ተገቢ ያልሆነውን ነገር ነው እየተናገርኩ ያለሁት ምክንያቱም እመቤታችን ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም የአምላክናት እንደሆነች ማንኛችንም እናውቃለን። በዚህ ልክ ግን እመቤታችን ይህ ክብር አይገባትም ተብሎ ለሌላ ቤተእምነት እመቤታችንን ለሚጠሏት ቤተ ክርስቲያንን ለሚያንቋሸሹ ሰዎች ጳጳስ ሆኖ ባርኮ መከፈት የለበትም፣ ይሄ አጀንዳ ማለት ነው። አባታችን አቡነ ገብርኤል በተመደቡበት ሀገረ ስብከታቸው ላይ አንድ ቀን ቅዳሴ ተቀድሶበት የማያውቅ ብዙ ቤተ ክርስቲያን አለ። እዛ ቦታ ላይ ሄደው ለምን የመንፈስ ቅዱስ ልጆቻቸውን አላስተማሩም? ለምን የመንፈስ ቅዱስ ልጆቻቸውን ሄደው አላጽናኑም? ለምን የተዘጋችው ቤተ ክርስቲያን እንድትከፈት አላደረጉም? ነገር ግን እነዚህ በዚህ ልክ በድፍረት ከተማ ተቀምጠው በግል መኪና እየተንቀሳቀሱ የተጠሩበት አዳራሽ ላይ ተገኝተው እንደዚህ ቅዱሳንን እንዲሰድቡ እመቤታችን እንዲሰድቡ ቤተ ክርስቲያንን ዝቅ እንዲያደርጉ የሚያደርጉት ጳጳሳት ሰባና ሰማንያ መቶ ሺህ ብር ደሞዝ የሚከፈላቸው ከሙዳይ መጽዋት እየተዘቀዘቀ ነው። በቤተ ክርስቲያን ሲሳለምም ከኪሱ አውጥቶ ሙዳይ መጽዋት ውስጥ የሚከፍለው ገንዘብ በሞዴል 30 ተሰብስቦ 30% 40% 20% 12% 6% ታክስ ፐርሰንት ይቆረጣል ያ ተሰብስቦ የሚመጣው ኦዲት ሲደረግ ከአጥቢያ ቤተ ክርስቲያን ወደ ወረዳ ከወረዳ ቤተ ክህነት ወደ ሀገረ ስብከት ሲመጣ ሀገረ ስብከቱ ድረስ ይሄ ኦዲት ተወራርዶ ወደ ጠቅላይ ቤተ ክህነት ጭምር ወደ ቋሚ ሲኖዶስ ድረስ ይሄ ፐርሰንት ይታወቃል ማለት ነው። ስለዚህ እነዚህ ጳጳሳት የሚከፈላቸው ደሞዝ ሀገረ ስብከቱ ከሚሰበስበው ፐርሰንት ተጠቃሚ ናቸው። ስለዚህ ዛሬ በቤተ ክርስቲያን ገንዘብ ተቀልበው ሌላ ማህበር ጋር ሄደው የሚናገሩበት ምንድን ነው ምክንያታቸው? ምንድን ነው የተሰጣቸው ተልዕኮ? ምንድን ነው አጀንዳቸው? ምንድን ነው ሀሳባቸው? ደብረ ሊባኖስ ካደጉ ደብረ ሊባኖስ ከተማሩ እና አቡነ ተክለ ሃይማኖት ለብብስና ሲመረጡ ጥለው እንደጠፉ ነው የታሪክ መዛግብት የሚያስረዳው። ተፈልገው እንደተሾሙ ነው የታሪክ መዛግብት የሚያስረዳው። እውነት አባቶች ገዳም ላይ የሚኖሩ መናንያን ለብብስና እጩ ሲደረጉና ሲፈለጉ በአታቸውን ዘግተው እንደሚጠፉ ነው ከዚህ በፊት የነበሩት አባቶች ታሪካቸው የሚነገርላቸው ማለት ነው። ዛሬ ላይ ግን ቤተ ክርስቲያን ላይ ለመሾም ቤተ ክርስቲያን ላይ በጵጵስና በምንኩስና ወይም ደግሞ በእንደዚህ አይነት ስልጣን ለመሾምና ለመታየት በማሳመፅ የራሳቸውን ወገን በዘር በቋንቋ፣ በጓደኝነት፣ በአብሮ አደግነት። ስለዚህ ብፁዕ አባታችን አቡነ ገብርኤል፣ ቤተ ክርስቲያን የሰጠቻችሁን ስም እኔ ላንጠለጥልም፣ ላብጠለጥልም አልችልም በአባትነት መንፈስ እንድንወዶት እንድናከብሮት እመቤታችን ቅድስተ ቅዱሳን ድንግል ማርያምን የገለጽኩበት መንገድ ስህተት ነው፣ ፍኖተ ጽልቅ ላይ ሄጀ ማስተማሪም ተገቢ እና አግባብ አይደለም። በዚህ ልክ ህዝበ ክርስቲያኑን ስላስቆጣ መምህራንም ዲያቆናትም ካህናትም እኔን የምትመስሉ ጳጳሳትም ሁላችሁንም ቅዱስ ቤተ ክርስቲያንንም ይቅርታ ጠይቃለሁ ብለው በድጋሚ ወጥተው ይቅርታ ቢጠይቁ የተሻለ ይሆንልዎታል ከህዝብ ጋር ተጣልተው የሚመሩት ህዝብ ስለሆነ የሚባረኩት ህዝብ ስለሆነ ከእርሶ መስቀል ላለመሳለም ህዝበ ክርስቲያኑ እየሸሸ እንዳይሄድ ነገ ወጥተው የሚያገለግሉት መድረክ ላይ ስለሆነ የዛ ጊዜ የሚባርኩት ምእመን እንዳያጡ ይቅርታ ቢጠይቁ የተሻለ ነው። አሁን በሚዲያ የገለጹት እና ያቀረቡት ሀሳብ ደግሞ ሌላ አጀንዳ ሆኖ ነው የመጣው። ሚዲያዎችም እኛ ስንጠራ አቡነ ገብርኤል ይቅርታ ሊጠይቁ ነው ተብለን የተጠራ ነው። እዛ ቦታ ስንደርስ ግን ብፁዕ አባታችን አቡነ ገብርኤል የምንጠይቃቸውንም ጥያቄ በለቱ በቦታው ላይ ያስተላለፉትን ትምህርት ይሄ ይሄ ይሄ ብለን ከአንድም ሁለትም ሶስትም አራትም ጥያቄ አዘጋጅተን ጥያቄ ስንጠይቃቸው ምንም አይነት ጥያቄ አልቀበልም ነው ያሉት። ስለዚህ እንደ ሚዲያ እኛ ስንጠራ የተጠራ ነው ይቅርታ ሊጠይቁ ነው ሲሉ ለህዝበ ክርስቲያኑ ይሄ ትልቅ ነገር ነው ብለን ደስ ብሎን ነበረ ይሄድ ነው። ነገር ግን ነገሩን በተገላቢጦች ስላገኘ ነው እኛ በመሄዳችን እንዳታዝኑ፣ እንዳትከፉ ነገሩ ይሄ ነው ብለው ከአንድም ሁለትም ሚዲያዎች ስለ ሚዲያቸው እና ስለ አባታችን ስለ አቡነ ገብርኤል መልእክት መግለጫ ሰጥተዋል። ይኸው በዚህ መልኩ ማለት ነው። ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራ መካከል ያለውን ቤዛነት ለመለየት። ስለዚህ አሁንም ቢሆን ባካችሁ አባቶች እንደው እንደኛ እንደኛ ጥቅም ባይገዛችሁ የተሻለ ነው እና አቡነ ኤርማያስን እና አቡነ ሰላማን በበረሃ የሚቃጠሉትን እነ ብፁ አቡነ አትናቴዎስን፣ እነ ብፁ አቡነ ቄርሎስን አይታችሁ በየሀገረ ስብከታችሁ ተቀምጣችሁ ብታገለግሉ የመንፈስ ቅዱስ ልጆቻችሁን ብታስተምሩ ብትመክሩ ለሀገር ሰላም ለህዝብ አንድነት ብትሰሩ ምን አለበት? አዲስ አበባ ላይ ቁጭ ብላችሁ በያዳራሹ እየተገኛችሁ እንደው ምን አለ ክብራችሁን ባትጥሉ እላለሁ። ምክንያቱም እነ ብፁ አቡነ ሰላማ በምዕራብ ጎንደር ሀገረ ስብከት ላይ በዛ በረሃ በዛ ጸሐይ በዛ በመተማ ሙቀት እንደ ሻማ እየቀለጡ ነው ቤተ ክርስቲያንን እያነጹ እያሳነጹ የአብነት ትምህርት ቤትን እየመሰረቱ እያስመሰረቱ የተመሰረተውንም እስካሁን የቆመውንም አገልግሎት እያስቀጠሉ ያሉት እነ ብፁ አቡነ ኤርምያስ በሰሜን ወሎ ከላሊበላ ወልዲያ፣ ከወልዲያ ቆቦ፣ ከቆቦ አምባሰል በዛ ቦታ ላይ በሚገኙ አስራ አራት ወረዳዎች ላይ ነው በረሃ ለበረሃ እየተቃጠሉ የሚያገለግሉት እነ ብፁ አባታችን እነ አቡነ አትናቴዎስ ደቡብ ወሎ ሀገረ ስብከት ላይ መናገር አቅቷቸው በዘጠና ስድስት ዓመታቸው ሌላ የሚያግዛቸው የሚረዳቸው ጳጳስ እንኳ ሳይሾምላቸው አጋር እንኳ ረዳት እንኳ ሳይሰጣቸው እስካሁን ድረስ በመንበረ ጵጵስናቸው ሆነው በየበዓሉ እንዲሁም ደግሞ በየጊዜው እየተገኙ እያጽናኑ እየባረኩ የሚገኙት እና ብትችሉ ወደ የአገረ ስብከታችሁ ሄዳችሁ አገረ ስብከታችሁን ብትመሩ ለምዕመናኑ እታች ጥቅም ይዞ ለሚጫወትብን ከታች ላለ ነው ዓለም ላይ ለምንኖረው ልጆቻችሁ የበለጠ ፈተና ባትሆኑብን እላለሁ። እንግዲህ በሌላ ጊዜ ደግሞ በሌላ ጊዜ ደግሞ በቅዱስ ሲኖዶስም የሚሰጠውን ውሳኔ እንዲሁም በሌላ መምህራኖችም የሚተላለፈውን መልእክት በቀጣይ ደግሞ ምን አዲስ ነገር አለ የሚለውን ከዚህ በተሻለ መንገድ አጠናክሬ ይዤ የምቀርብ ይሆናል። ለዛሬ እንግዲህ ይህን ካልኩ ይበቃል። ያጠፋሁት የጎደልኩት ነገር ካለ ምእመናንን የሚያሳዝን ነገር ከሆነ ይቅርታ መጠየቅ እፈልጋለሁን የመጨረሻ ላይ አባታችን ግን ይሄንን ቪዲዮ ካዩት ሌሎች ሰዎችም ሼር ካደረገችሁላቸው አባታችን የሚመልክት ካዩት፣ ቤተ ክርስቲያን የሰጠችሁትን ስምና ክብር በማይነካና በማያጣጥል መልኩ ነው እኔ ሀሳቤን መግለጽ የፈለግኩት። ነገር ግን ሁሉም ህዝበ ክርስቲያን ውስጥ ያለውን ስሜት ነው እኔ የገለጽኩት። ሁሉም የሚናገርበት መድረክ ቢያገኝ ከዚህ የበለጠ ይናገራል ብዬን ማም ነው። ምክንያቱም እመቤታችን ቅድስተ ቅዱሳን ንጽሕት፣ ንጹሐን የአምላክናት እንደሆነች ሁሉም ሰው ያውቃል። ነገር ግን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ቤዛ ተብላ ስለተጠራች የሚከፈው ነገር የለም። ነገር ግን የዓለም መድኃኒት የዓለም አዳኝ የዓለም ፈጣሪ እንደሆነ ኢየሱስ ክርስቶስ እጆቹን፣ እግሮቹን፣ ጎኑን በጦር በመስቀል ሳዶር አላዶር ዳናት አዴራ ሮዲያስ በሚባሉ በአምስቱ ቅንዋተ መስቀል በዕለተ ዓርብ 6666 ጅራፍን ከተገረፈ በኋላ እየገፉ ምራቅ እየተፉ እያዳፉ ክርስቶስን በመስቀል ላይ ሲሰቅሉት ለዓለም ቤዛ ለዓለም ቤዛ መሆኑን አይተናል። ይሄንን ደግሞ ከመቤታችን ጋር ከቅዱስ ገብርኤል ጋር ከቅዱስ ሚካኤል ጋር አናገናኘውም። የክርስቶስ ቤዛነትና የቅዱስ ድንግል ማርያም ቤዛነት ስለሚለያይ ይሄንን የሚለያይበትን መንገድ እንደ አባትነቶ ገልጸው ቢያስተምሩን ጥሩ ነበረ። ነገር ግን ፍጡር ብለው እንደው ከምድረ ገጽ አስወግደው ማስተማሮ ብዙውን ሕዝበ ክርስቲያን ያስቆጣው ለዚህ ነውና፣ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ሁላችሁም ቸር ሰንብቶ፣ አመሰግናለሁ።